ሰላም ለዚህ ቤት። እንዴት ናቸው? ሮጠ መድረስ የነበረብህ እኔ ጋር ነበረ። ምክንያቱም አንተ ብሎ አጎት፣ አንቺን ብሎ አክስት። ዋናው በሰላም መገላገሏ ነው። እግዚአብሔር ይመስገን። የዛን ጭንቅ ነበር። ሳትሰበሩ አለመምጣታችሁ ቆይታችሁ በመምጣታችሁ ራሱ ማለት ነው ስትመጡ ራሱ ውጡ ብላችሁ ተወጡ ነበር። ለቅሶ አይደለም ልጅ ትወልድ። ለማንኛውም እኔን ነው የሚመስለው። ይቅርታ የማደርጉልን? እሺ ቤቱን ለምድ ሽፈን ምን ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ የኔም የቅምመም የሁላችንም ፋሚሊዎች እንዴት ናችሁ? በዓል እንዴት እያደረጋችሁ ነው? እኛ ጋ ፏፈሽ ነው፣ ድምቅ እያለን ነው። ደስ ይላል። ያው በማል በማል አርብሮ እየመጣ ይነጅሰናል። ቁርጥ ቁርጥ እያረገ ነው። ኖርማል ነው። ተመችቶናል። እንግዲህ ዛሬ ለምሄድ ከዘገየንበት ግን በውስጥ ብዙ ነገር እያወራን ምናምን ነው እንጂ በካሜራ ለመጀመሪያ ጊዜ ነው የምንሄዱ አይደል? እንጂ በውስጥ እየሄድን ነበር፣ እያወራን ነበር። በውስጥ በሀሳብም ቢሆን ግን ያው በስልክም ምናምን እኮ እያወራን እኮ አደለ ትፈራ ያለሽ አይን አውጣ ታታላችሁ እንዴት እንደምትሆን አይ፣ ለኔ አውርቼዋለሁ። ባይ ዘ ወይ ግን ማሂን ነው ያላወራዋት እሷን አላወራዋት ይኸው በአካል ሂጂ ብጠይቅ ይሻላ በሚለው ለማንኛውም ዛሬ እዚህ ቤት ላይ መተናል እና መለኛው ቤት መለኛው ቱም ማለት ነው ወንድሜ ጋ ሰብስክራይብ ያላረጋችሁ ያላረጋችሁ አቡ በይ እስቲ ሰብስክራይብ ሰብስክራይብ ያላደረጋችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያረጋችሁ፣ አበረታታችሁ ካልክ ያኮለታተፋ ይከብዳል። ሰብስክራይብ ያላደረጋችሁ ያላደረጋችሁ ካላችሁ እንደሱ እንደሱ ሁላችሁ ካላችሁ ሰብስክራይብ አድርጓቸው። በጣም የሚያዝናና የሚያዝናና ቪዲዮ ነው የሚለቁት። እኛን እራሱ በጣም ፈጣን ነው የሚያደርገን ምናምን ነው ያለን እና ሚገራረም ስራ የሚሰሩ ልጆች ናቸው። ልጆች አልኩኝ፣ ባለትዳሮች ናቸው፣ ትልቅ ሰዎች ናቸው። እና ያው አጎትም እንደመሆን ይመጠን ደግሞ እስቲ ሄደን የወንድሜ ልጅ ቼክ እናደርገዋለን። እንዴት ነው ነገሩ? ደስ ይላሉ። የእኛ ቤት የመጀመሪያ ነው የአጎት ስንሆን ምናምን ለመጀመሪያ ጊዜ ነው ገብሻለሁ ልድ የለም። ቀጣይ እስኪ ፈጣሪ ካለ እንግዲህ አንድ የሚያስቸግሩ ልጆች አሉ። እነሱም በሰላም ፈጣሪ እንትን ካለው ይወልዱልናል። በቃ ይወለዳል ካለ ፈረሰ ይጠራል አይጠራም። ወልዳችሁ እንደውም ስነስርዓት ይዙ ነበር ቢወልዱ ለምን አትወልዱ? ስም አንጠቅስም ግን ታውቃላችሁ። ለምን ውለዱና እረፉ አይሻልም? አታስጨንቅ ለማንኛውም ግን ያው ፋሚሊያንስ በዓል እዚህ በጣም ቆንጆ ነው። እናንተም ጋር ያለውን ድባቡ ሊደብራችሁ ምናም ይችላል። እና እኛ ደግሞ እንግዲህ እስቲ ለመጠየቅ ቆይተናል። በርግጥ ግን ዘግይተናል። እኔ ስለ በዓል ሄድኩኝ እኮ ነው፣ ማይጋ ሳይሆን አመት ባልጋ ሄድኩኝ እኮ ምን፣ አንተ ብቻ ነህ እንደ ሄድከው። በቃ ከተሰደብንም አሁን ነው፣ በቃ መሰደብ እኮ ነው። አዎ የሚመጣውን ነገር እንቀበላለን። ግን እዚህ እንኳን ከመጣን በኋላ በአንዳንድ ነገሮች ቢዚ ሆነንና ያው ለበዓልም ደግሞ ወጣ ብለን ነበረ የሆነ ቦታ ሄደን ነበር፣ ደስ የሚል ጊዜ ማሳልፈናል። በዛ በዛ ምክንያት ትንሽ ዘግየት ብለናል። ቢሆንም ግን እንግዲህ ዛሬ ልንሄድ ነው። ደስ ይላል፣ ብቻ የወለደን ሰው መጠየቅ ደስ ይላል። ገጠር ነበርን እና ገጠር ደስ የሚል ጊዜ ነበር ያሳለፍ ነው። ጸድ ነበረ በጣም የሚያምር ቦታ ነበር። በተራራ ተከበኑና ምናምን ነበር ያሳለፍ ነው እና ደስ የሚል ምሽት ነበር። ይህንን ቪዲዮ ምናልባት ካያችሁት፣ ለነገሩ አሉ እዚህ ከተማ ያሉ ሰዎች አሉ እዛ የጋበዙ ምናምን እና እግዚአብሔር ያክበርልን የተካ ይህንን ልባችሁን አይቀየርባችሁ። በቃ በምንሄድበት ሁሉ የሚንከባከበን ሰው ብቻ ነው በህይወታችን እየገጠመ ነው ያለ፣ ነው በዚህ ሰዓት እና ፈጣሪ ይመስገን። እናንተም የቤተሰቦቻችን የወላጆቻችንም ጸሎት ከኛ ጋር ነው እና ደስ ይላል። በቃ በእንክብካቤ የሚያስጨንቀን ሰው በስቶብናል። እኛ ምን እናደርግ? በእናታቸው በጣም በስቶብናል። ብቻ እሺ እነ መለኛዋ ጋር እንሄዳለን፣ ማሄንም እንጠይቃለን፣ መለኛውንም ሰላም እንላለን። ደውዬ እየመጣው ነው እናም ብያለሁ። እና ማዘርጋ ነው ያለችው የማሄ ማዘርጋ ማለት ነው። እና ሄደን ሁሉንም ነገር እና ያለን ድምቅ አርገ በጥብተን እንውጣ። ከሰደብንም እንደገባ እንዳማረብን ዞር ግን ገና አይሰድቡ ነው፣ አስቀድመን ይቅርታን እንጠይቃለን። አረ አይሰድቡ ነው ጭራሽ ነው ማሰድቡ እኔ እርግጠኛ ነኝ። እና ብቻ ሰብስክራይብ እያረጋቸዋቸው አበረታቷቸው። ደስ የሚሉ ካፕሎች ናቸው። ደስ የሚል ስራ ነው የሚሰሩት። እውነት በማልጠብቀው ነገር ነው እየሰሩ ያሉ ማለት ሊሆነ ቀን ልጁን ወርውረው ምናምን አይተቻል ጨርቅ አድርገው እንደዚህ አይነት ደንግጫለሁ ራ ያግጥ ናም ብቻ ግን ክሬቲቭ ሆነ ነው እየሰሩ ያሉት፣ እና በደንብ አበረታቷቸው። እኛም እነሱ ጋር እንሄዳለን። እንግዲህ ቅርታዋንም ጠይቀን ምን ብለን አይሻልም በሰላም እንገባለን። በሰላም እዛ ሰላማዊ እንቅልፍተኛለ የሚል መቶ አንድ ቀን ይጠልዘኛል አንተ እስከወለደ ነው ማለት ነው። ይስቅ እንጂ ሲኮሳተር ማየት አልፈልግም ብዬ እኔ ቀድሜ። በርግጥ ማሂንም ሰላም በለልኝ እንኳን ማርያም ማረችሽ በለልኝ ብያለሁ። መልክት አስተላልፍ ያለው መልክቴን ካላደረስ አዎ፣ አዲስ አበባ እያለሁ ገና እንደ ተወለደ ነው ጩጬው። እንደዛ ያልኩት ደግሞ እና ደግሞ ሙሽንም አውርቻታለሁ። በሙሽ በኩል እንኳን ምናልባት የሆነ ነገር ሀፕም ቢያደርግ ሙሽ አለች በሚለው ሙሽናው ሪኩ እንኳን ደስ አለሽ ብዬ በጣም ደስ ብሏት ነበር። ለማንኛውም እንሂድ መለኛው ጋ። እናንተም ሰብስክራይብ ማድረጋችሁን አትርሱ። ደውሉ ደውሉለት ደውሉ። ትላንት ጠፋችሁም ላላችሁ ያው ትንሽ ድካም ምናምን የጠፋ ነው ነው። ሰውነቷም ለቋታ። ተሽሎኛል በጣም በቃ፣ ወደ አቋሟ ተመልሳለች። ወደ ራሴ ተመልሳለች። ፋሚሊ ያንስ በቃ እንወዳችኋለን። ሰላም ለዚህ ቤት።

እንደው ሮጠ መድረስ የነበረብህ እኔ ጋር ነበረ። ምክንያቱም አንተ ብሎ አጎት አንቺም ብሎ አክስት እንደ አልደወልንም እንደ አልነገረሽም ምንም ምንም አላወራሽም ነበር አንቺ ቢሆን ነበር። ዋናው በሰላም መገላገለ ነው። እንኳን አልተሰበሩ እ እግዚአብሔር ይመስገን። ምንድነው የምትይኝ? እኔ አልደወልኩም መሌ፣ አንተ ጋር ብደውልም ያው መምጣትና መደወል ይለያል። ገጠር ነበርኩኝ ደሞ ነበረ ነበረ። እኔ በጣም ነው የተሰማኝ የእውነት። ልምጣ ብለዋል ምናምን እናት እንጠዋለን ብትላቸው ከዛ እሷ ማሟት ነበረ ለእኔም ደሞ ማ ነበር ችግር የለ

ችግር የለውም። ያው ልጅ እንትን አይደለ? አይ እንደዚህ ከፍቷችሁ አይደለም፣ ከልባችሁ የምር። ትንሽ ተሰምቶኝ ነበረ ከብቻል አይሚዬ እኔ በጣም ተሰምቶኝ ነበረ። እና እኔ ምለውም ደውላለች አይደለ? አይሚም እኮ ደውላለች እኮ አውርታለች። ወለደች የሚባለውን ነገር እንደሰማሁ እኛ አውርቻለሁ፣ አውርተሽኛል ግን ማለት ነው ያው መምጣት ነበረባችሁ፣ እየ አየር ላይ ማለት ነው። ያው ደስታማ ነበረ። የእኔ ደስታ የእናንተ ደስታ ነው። ያው እናንተ ቪዲዮ ይዘህ መታል የቤተሰቦቼ ደስታ ነው። እንደው በይበልጥ ማለት ነው ቤተሰቦች እየደወሉ ነበር። ራሱ የሆነ ሰዓት ካየሽ አይተሻል ይመስለኛል ላይቭ ላይ ማለት ነው። ግን ቢሆንም ሁሉ ነገር ለበጎ ነው። እናንተ ስጥ የስሜተኛ ሆኜ ነው የማወራው ምን እንደሆነ ብቻማርያ እኔ እንደዚህ አላልከኝ። በስልክ ቤትም ስንገናኝ አላልከኝ። ቢዚ አደለው አላየኝም። የሴት እየተሯረኩ አስር ደቂቃ ይሞላል። አሁን ከመጣችሁ እዚህ አስር ደቂቃ ይሞላል ይሞላል። አይሜ አይሞላም ግን ብቻ ይቅርታ ማያራት አክሩፉ በቃ ችግር የለውም። የእውነት እዚሁ እናድራለን። እኔ እኮ ከፈለኩ ማለት ነው የእውነት አለመምጣታችሁ ቆይታችሁ በመምጣታችሁ ራሱ ማለት ነው ስትመጡ ራሱ ውጡ ብላችሁ ተወጡ ነበር ገብቶሻል

ብነግረውም እንደዛ እንኳን በልክ ብንግደረደር ቶሎ በፊት መጠልብለን ነበር ያሰብኩት። ችግር የለውም በቃ። ችግር የለውም በቃ። የእግዚአብሔር ስራ ነው። ሁሉ ነገር የእግዚአብሔር ስራ ነው። ለማንኛውም ልጄን እኔን ነው የሚመስለው። ችግር የለም

ወይ እኔ ብሩ እኔ እኮ ለምን ፊቱን የሸፈኑት እላለሁ። አይታፈንም እንደ በውስጤ እኮ አይታፈንም እንደ እያልኩኝ እኮ ነው

ግራ ገባኝ ስታስበው። አረ ችግር የለውም የልጅ ነገር ነው። አንተ የእኔን ቀልድ አታውቅም እ አይን እየስ አታገኝም። ቀለል እንደውም ልጮባችሁ ነበር እዛ ችጋ ውጣ ውጣ አለ ነበረ

ብቻ እሺ ቤተሰቦች ይሁንና፣ እኛ እኮ አሁን ይሄን ቪዲዮ እናንተ ቤት ላይ ነው የሚጫነው፣ ምናምን ሰርተን መተል እዛ አበረታቷታች አበረታቷት እሷታ እስቲ ወይ አበረታቷቸው። የጨመርኩልሽ በቃ ይከብደናል። አበረታቷቸው፣ አበረታቷቸው ብ እነመለኛውን አበረታቷቸው ብለን የመጣ ነው። ግዝን መጣ ለካ እናንተ ፕራንክ ላይ ናችሁ። ልክልካችን እና ሁለቴን ቴን የሰራችሁ ሁለት እንዲ አንድ ልጅ አለ። ሁለት አይ ቁጣውን እንኳን ጠብቄው ነበር። ምክንያቱም በሰዓቱ ስላልመጣን ያው ነበር፣ በሰዓቱ አልመጣንም። ግን ስላወራን እየጠበቅኩኝ ነበር፣ በጣም ሊቆጣን ይችላል። ደስ የሚለኝ የሆነ ሰዓት ገብተሽ ቡርኬም እንደዚሁ እንዳትመጣ ትንሽ ቆይተና በበዓል አንድ ላይ ና ብዬ እንደዛ ደግሞ ስቆጣው አለመንቃቱ ደናክኩኝ። ማሂን ነበር የፈራሁት። ማሂም ደግሞ ስትቆጣ ችግር የለውም ግን ያው ትንሽ እናንበጫብጫቸው ለ ሳቅቶላቸዋል እና እንዴት ነው እያለሽ ነው እያለች እያሉሽ ነበር ግን ማለት የእርግዝና ጊዜ ከዛ ደግሞ ምት በቃ የኔ እንትን ብታየው፣ እሷ እኮ አንደኛውን እያማጠች ነው። ውጭ ላይ ያለው ሰው ደግሞ ከባድ ነው። ገብተዋል። ደሞ በጭንቅላቴ ቁም ያለ ታምናለህ? በጭንቅላቴ ቶሎ፣ እንዴት ነው በቃ ነው ፈታው እና ከዚህ በላይ ሱሪ ላውልቅ አልኩ። ለአሁኑ ቀውሱ ሪሆን አይደለም ተረጋጋ፣ ይለኛል ዶክተሩ። በጭንቅላት የቆምኩት ኧረ ሰውዬ ይሉኛል፣ ሰውዬ ነው እኮ የሚሉ ደግሞ እና ተመስገን ነው እግዚአብሔር ይመስገን።

ፋሚሊ ያበረታቷቸው በደንብ በደንብ እና ደስ ደስ የሚሉ ቪዲዮ ነው የሚሰሩት። እንደዚህ እያዛጉን ነው የሚሉት ብቻ። ይሁን ወንድሜ እንኳን ደስ አላችሁ በድጋሚ። አይደለ ልጁን አርብ ቀንም እኮ ፈልገን የመጣ ነው አውቀን ነው ስጋ ምናምን ላለመብላት ቤት ላለመበጥበጥ ነው። ነገ ብትመጡ ደግሞ ያው የንትንም ስጋ አለ። ከዚህ በኋላማ ታይም እያመቻችን እንመጣለን። በጣም ክረውድ ለዘ ነው

አሁን ልጁን ነው ሚያል ቤተሰብ እናመሰግናለን። ደንግጠናል። ደንግጣችኋል ስንሰማ ስናይ፣ ደንግጠና እንደዚህ አይነት ነገር አልጠበቅንም። በተለይ የታቀፍኩት የሚነቁላ መስሎ ነበረ የሆነ ሰዓት የቲክቶኩ ማለት የሚሰራውትን በቃ እነሱ ይነካሉ ግን መግቢያውን አይቼ ግን ደግሞ ፀሐይ ምናምን አይነካውን ይባላል እንጂ በዚህ ሰዓት ነው የሚደረገው አይደለም። ጠዋት ጠዋት እኛ ነን በቃ ችግር ያለብን ተማሪ

ብቻቸው ብዙ ሳልም መታልታ፣ አይ ይሄማ ተመችቶኛል። ትንሽ እንቆይ እና ይመቻችሁ። ሰብስክራይብ ማድረጋችሁ እንዳትረሱባችሁ። አርባ አንድ እርሳ። አረ ሩጦ አምሳ ገብተሻል። አስገቡኝ፣ አስገቡት። በቃ ሰብስክራይብ አድርጉት። ያላረጋጁ በጣም ብዙ ትኖራላችሁና ሰብስክራይብ አድርጉት። መለኛውን እንወዳችኋለን። ይበለ